ኢትዮጵያ የጋራ የሚሉ ነገሮችን ማቀንቀን የጀመረችው ዛሬ አይደለም። የተባበሩት መንግስታት ድርጅት በምስረታውም ጊዜ ኮሌክቲቭ ሴኩሪቲ የሚል ሀሳብ ነበረ በአንድ ወቅት ያደመጥኩትና፣ የጸጥታ ችግር እንኳ ቢኖር በጋራ ነው መጋፈጥ ያለብን፣ በጋራ ነው መስራት ያለብን የሚለውን ሀሳብ ከዛም ጊዜ ጀምሮ ይዛው የመጣቸው ጉዳይ ነው። አሁን ደግሞ ቀጠናዊ ስናደርገው ኢትዮጵያ ያላትን የመልማት አቅም ለመጠቀም ስትሞክር ጎረቤቶችም ጋር አብሮ የመልማትና የመጥቀም ፍላጎት እንዳለ በደንብ የሚታይ ነውና እስካሁን ድረስ ኢትዮጵያ የጋራ ጠቃሚነትን መሰረት ያደረገ ይህን መርህ የተከተለ አቋሟን እንዴት ነው የሚገለጸው? በአጠቃላይ በስራዎቿ፣ እያንዳንዱ በእንቅስቃሴያችን ውስጥ እንዴት ነው የኢትዮጵያ የጋራ የመልማት ፍላጎት በተለይ ከጎረቤቶቿ ጎረቤቶቿ አንጻር እንዴት ነው የሚገለጸው? የእስካሁኑ ሂደት። በጣም አመሰግናለሁ ጥሩ ሀሳብ ነው። የኢትዮጵያ ከሌሎች ጋር ተባብሮ የመስራት ተባብሮ የማደግ እንዲሁም ደግሞ ቀደም ሲል የጠቀስከው የጋራ ደህንነትን የማረጋገጥ አጠቃላይ ጽንሰ ሀሳብ የሚጀምረው ገና ከሊግ ኦፍ ኔሽንስ ጀምሮ ነው። ወደ ሊግ ኦፍ ኔሽንስ ስትገባ ኢትዮጵያ ዋና አላማዋ የዓለምን ሰላም፣ ቀጠናዊ ሰላምን፣ አህጉራዊ ሰላምን በጋራ ከማረጋገጥ የሚመነጭ ነው እና ይሄ ደግሞ ከባህላችንም የሚመነጭ ይመስለኛል። አብሮ ከመብላት በመሶብ ዙሪያ ተሰብስቦ ከመብላት ከዛ ጋር ልታገናኘው ትችላለህ። አንድ ሀገር ብቻውን ቁሞ ወይም ደግሞ ብቻውን ታግሎ የሚያሸንፈው ጠላት ላይኖር ይችላል። ድህነት ሊሆን ይችላል፣ አሁን ካለው የዓለም ሁኔታ አንጻር ስታየው የአየር ንብረት ለውጥ ሊሆን ይችላል፣ ሽብርተኝነት ሊሆን ይችላል፣ የባህር ላይ ደህንነት ስጋቶች ሊሆኑ ይችላሉ። ለምሳሌ የባህር ላይ ውንብድና አንድ ሀገር ብቻውን ተቋቁሞ የሚወጣው ነገር አይደለም። ከዛ የሚመነጭ ነው ብለን መደምደም እንችላለን የኢትዮጵያን በጋራ የመልማት ሀሳብ የተባበሩት መንግስታት ሲመሰረትም ይሄ ኮሌክቲቭ ሴኪሪቲ ወይም ደግሞ የጋራ ደህንነት የሚባለው ጽንሰ ሀሳብ እንዲገባ የተደረገው በኢትዮጵያ ጫና በኢትዮጵያ ተጋርሎ ነው ነው ከዛ በፊት የነበረው የሊግ ኦፍ ኔሽንስ መክሰር በኢትዮጵያ መወረር የሊግ ኦፍ ኔሽንስ ወይም የመንግስታቱ ማህበር ለውድቀት የዳረገው በጋራ ለመቆም በመሆኑ ይህንን አጠንክሮ ከመሄድ አንጻር ኢትዮጵያ ከፍ ባለ ደረጃ ይሄ ጽንሰ ሀሳብ እንዲገባ አድርጋለች አሁን የዚህ ጽንሰ ሀሳብ መሸርሸር ነው ለዓለም ከፍተኛ የሆነ ስጋት እየሆነ የመጣው። በአህጉራዊ ደረጃም ካሰብ ነው የአፍሪካነት ድርጅት እንዲመሰረት የኢትዮጵያን ያክል የአንበሳውን ድርሻ የወሰደ አልነበረም። በወቅቱ ግርማዊ ቀዳማዊ ዓፄ ኃይለሥላሴ፣ ሁሉም የአፍሪካ መሪዎች ይህንን ቻርተር ይህንን ስምምነት መመስረቻ ሰነድ ሳይፈርም ማንም ከዚህ አዳራሽ አይወጣም ብለው እድሜያቸውንም ጥበባቸውንም ተጠቅመው ባለሙያዎቻቸውንም ተጠቅመው የአፍሪካነት ድርጅት እንዲመሰረት አድርገዋል። ወደ ቀጠና ወይ ደግሞ አጥበን ስንመጣ ኢጋድ የሚባለው ድርጅት መጀመሪያ ኢንተርገቨርንመንታል ኦቶሪቲ ኦን ሮቴን ዴቨሎፕመንት ተብሎ ሲመሰረት ሁለት ዲ ነበረው። ዋና ስጋት የነበረው በቀጠናው የበረሃማነት መስፋፋት የልማት ችግር ስለነበረ ይህም ለግጭቶች የራሱ የሆነ አስተዋጽኦ ስለነበረው ይህን በጋራ እንከላከል ከሚል አስተሳሰብ በመምጣት ነው እንግዲህ፣ በ1986 እንዲመሰረት ያደረገችው በኋላም በ1996 ከፍ እንዲል እንደ አውሮፓውያን አቆጣጠር ወደ ኢንተርጐቨርንመንታል ኦቶሪቲ ኦን ዴቨሎፕመንት ወይም ደግሞ የምስራቅ አፍሪካ በይነ መንግስታት ባለስልጣን ተብሎ ሲመሰረት ዋና ዓላማውም፣ ቀጠናዊ ልማትን ማረጋገጥ ከምንም በላይ ደግሞ ለልማት መሰረት የሆነው ሰላም በመሆኑ ደህንነት በመሆኑ ሰላምና ደህንነትን በጋራ እናረጋግጥ በሚል ነው። ዛሬ ከተነስቷ ጉዳይ አንጻር ስንመጣ ደግሞ ኢትዮጵያ በዓባይ ተፋሰስ ከፍ ያለ ሁሉንም ሀገራት ተጠቃሚ የሚያደርግ የትብብር መንፈስ እንዲኖር መንፈሱ ብቻ ሳይሆን ተቋማዊ አደረጃጀት እንዲኖር በጣም በከፍተኛ ደረጃ ሰርታለች። አንዳንድ ሀገራት በተለይ በግርጌ የተፋሰስ ሀገራት መነጽር ስናየው ግብጽ የውሸት ወይም ደግሞ የስሙላ ትብብሮችን በመፍጠር አሁን ያላትን ወይም የነበራትን ተጠቃሚነት ለማረጋገጥ በሚመስል መልኩ ሃይድሮሜት፣ ኡንዱጉ፣ ቴኮናይል የሚባሉ አደረጃጀቶችን ፈጥራ ነበረ። ኢትዮጵያ እነዚህ አደረጃጀቶች የስሙላ እንጂ በአባይ ተፋሰስ ይሄ ነው የሚባል ለውጥ የሚያመጡ ስላልሆኑ ርትዕ የሆነ ፍትህን መሰረት ያደረገ የተፋሰስ አቀፍ ኮሚሽን መመስረት አለበት ብላ በመነሳቷ ይህንንም ለማድረግ ስምምነት መድረስ ያስፈልጋል ብላ በመነሳቷ ይህንን አቋሟንም አጽንታ በመቀጠሏ እንደ አውሮፓውያን አቆጣጠር ከ1997 ጀምሮ ድርድር ተደርጎ የናይል የትብብር ማዕቀፍ ስምምነት የምንለው ወይም የኮፐሬቲቭ ፍሬምወርክ አግሪመንት በእንግሊዝኛው ሲኤፍኤ ድርድር እንዲደረግ መጨረሻ ላይም ድርድሩ አልቆ እንዲፈረም ፊርማውም አልቆ እንዲጸድቅ ይሄ ሁሉ ሲሆን ሁሉንም አገራት በማስተሳሰር በማስተሳሰብ የመሪነቱን ሚና የተጫወተችው ኢትዮጵያ ናት። ይሄ በራሱ ትልቅ ነገር ነው። ከዚህ ጎን ለጎን ደግሞ የናይል ተፋሰስ ጅማሮ የምንለው ወይም የናይል ቤዚን ኢኒሽቲቭ የምንለው ተቋቁሞ በ1999 እንደ አውሮፓውያን አቆጣጠር በተፋሰስ ልማት ስራ፣ በሀይል ትስስር ስራ፣ በውሃ ጥራት ስራ በሀገራቱ መካከል ትስስር እንዲጎለብት በከፍተኛ ደረጃ ኢትዮጵያ ተንቀሳቅሳለች። ይሄ በራሱ የሚያሳየው ኢትዮጵያ በድንበር ተሻጋሪ ሀብቶች አጠቃቀም ያላትን ርትዓዊ የሆነ አካሄድ የሚያሳይ ነው ማለት ነው። ከዚህ አልፎ ደግሞ አንድ የምናየው ነገር ምንድን ነው? አሁንም አጥብበን ስንመጣ የታላቁ የኢትዮጵያ ሕዳሴ ግድብ ነው። በአባይ ተፋሰስ ይሄ ነው የሚባል አለም አቀፋዊ ሕግ ወይም ልማዳዊ አሰራር ኑሮ አይደለም። ኢትዮጵያ ግብፅና ሱዳን አብረውኝ ስሩ አብረን ሰነዶቹን እንመርምር ጥቅሞቹን በጋራ እኒ ጉዳትም ካለ እንፈትሽ እና በጋራ እንከላከል ካለ ያልታየ ነገር ካለ ኢትዮጵያ አጥንታለች አጥንታ ተመራምራ ወደዚህ ስራ የገባችው ግን ያልታዩ ነገሮች ድንገት ቢኖሩ እንኳ በጋራ እኔው ብላ የገባችው አስገዳጅ ግን ኑሮ አይደለም ግብጽ አስዋን የሚባል ግድብ ኢትዮጵያ የማታውቀው የዓለም ስልጣኔ የሆነ የጥቁር ስልጣኔ ያጠፋ ግድብ ሲሰራ ሱዳን ሜሮዌን ሲሰራ ሱዳን ሮዛሬስን ሲሰራ ግብጽ ቶሽካና አልሰላም የሚባሉ ካናሎች የውሃ ቦዮችን ቆፍሮ ውሃውን ከተፋሰሱ ውጭ ሲያፈስ አንድም ቀን ኢትዮጵያን አላማከረም። ሱዳንም አላማከረም። ኢትዮጵያ ግን ይሄ አካሄድ ትክክል አይደለም፣ መሰበር አለበት፣ በጋራ ተጠቃሚነት ላይ የተመሰረተ አካሄድ መሄድ አለብን በሚል የታላቁ ኢትዮጵያ ህዳሴ ግድብ ላይ ጋብዛ መቶ ሃምሳ ሶስት የጥናትና የንድፍ ሰነዶች ሰጥታ ሱብቻ አይደለም ኮሚቴ አቋቁማ ኢንተርናሽናል ፓናል ኦፍ ኤክስፐርት ወይም ዓለም አቀፋዊ የባለሙያዎች ቡድን የምንለውን እሱን መስረታ በጋራ ለመስራት ብዙ ርቀት ሄዳለች። ድርድሩ ከተጀመረ ጊዜ ጀምሮ በጋራ ተጠቃሚነት ላይ መሰረት ያደረገ አካሄድን ተከትላ እዚህ ደርሳለች ማለት ነው። ይሄ እንግዲህ አጠቃላይ ጽንሰ ሀሳቡ አካሄድ ብቻ ሳይሆን በተግባርም የተፈተሸ የጎረቤት ሀገራትን ቀጠናዊ የተመለከቱ ተጠቃሚነቶችን ከማረጋገጥ የመነጭ ነው ብለን መውሰድ እንችላለን። ከዚህ አልፎ ደግሞ ግን ኢትዮጵያ ተግባራዊ የሆኑ መሬት ላይ ያረፉ በእያንዳንዱ ሰው ኪስ ቤት ውስጥ የገቡ ስራዎችን ደግሞ ሰርታለች። ቅድም መስከረም ስጠቅስ እንደነበረው አንደኛው በኃይል መተሳሰር ነው። ከሱዳን ጋር ተሳስረናል፣ ከጅቡቲ ጋር ተሳስረናል፣ ከኬንያ ጋር ተሳስረናል፣ ከታንዛኒያ ጋር አሁን በኬንያ በኩል ተሳስረናል። ሱዳን ለምሳሌ አሁን ጦርነት ላይ ነው። በክቡር ጠቅላይ ሚኒስትር መመሪያ አገሪቱ ጦርነት ላይ ሁናም ቢሆን እየከፈሉም ባይሆን ኤሌክትሪክ መስጠት ግን አላቋረጠችም ኢትዮጵያ። ይሄ የጋራ ተጠቃሚነትን መሰረት ያደረገ አካሄድ ስለሆነ ነው እንጂ ሌላ ነገር አይደለም። የተለየ ጥቅም ተገኝቶበትም አይደለም። ግን የሱዳን ህዝብ፣ የኢትዮጵያ ህዝብ ወንድማማች ህዝብ ነው። መጠቀም አለበት። በዚህ አስቸገር ሁኔታ ውስጥ ቢሆን ያን ተጠቃሚነት ማረጋገጥ ያስፈልጋል ከሚል እሳቤ የመነጨ ነው። የህዳሴ ግድብን ዝም ብለህ ካየኸው ሁለት ነገር ማለት ይቻላል። አንደኛው የታላቁት ኢትዮጵያ ህዳሴ ግድብ በራሱ የአፍሪካ ህዳሴ፣ የኢትዮጵያ ህዳሴ ብቻ ተብሎ የሚያዝ ሳይሆን ለአፍሪካም ትልቅ ህዳሴ ነው። በብዙ መልኩ ብዙ ጊዜ የዓለም አቀፍ የገንዘብ ተቋማት፣ አበዳሪዎች፣ ለጋሾች አብሮ ሊሰሩ የሚፈልጉት የተለያዩ ስራዎች ይኖራሉ። በተለይ ከምዕራባውያን አንጻር ካየው ይሄን የመሰለ ትልቅ መሰረተ ልማት ግን አፍሪካ ላይ አይሰሩም። ኢትዮጵያ ይህንን ስራ ስትጀምር ስታጋምስም በፈረንጆቿ አጠራር ዋይት ኤሌፋንት ነው ሁሉ ተብለን እናውቃለን። በእያንዳንዱ ሰው ቤት እንደሚገባ ግን የታየው አሁን። ገንዘብ ማንም የሰጠ የለም። የኢትዮጵያ መንግስትና የኢትዮጵያ ህዝብ አዋጥተው የሰሩት ገንዘብ ነው የሰሩት ፕሮጀክት ነው የሰሩት ግድብ ነው። ይሄ በራሱ ያመጣው ያስተሳሰብ ለውጥ ቀላል አይደለም። ሰሞኑን እንዳያችሁት ባህር ዳር እና አዲስ አበባ ላይ አስራ አንደኛውን የጣና ፎረም አካሂደናል በርካታ ሰዎች ሀሳብ ሲሰጡ እያነሱ የነበረው ኢትዮጵያ ይሄን ነገር እንዴት እንዳደረገችው እንዴት እንዳሳካችው ልምዳችሁን አጋሩ ነው። ይሄ በራሱ አንድ ስኬት ነው። የአፍሪካ ርነሰንስ ነው የምንለው ከዚህ አንጻር ነው። ያስተሳሰብ ነጻነትን ያመጣ በራስ መቻል በራስ አቅም መስራት እንደሚቻል ያሳየ ነው። ይህ አንደኛው ነው። ሁለተኛው ያለው ኢኮኖሚያዊ ፋይዳ ነው። ከፖለቲካዊ ነጻነቱ በገንዘብ በራስ አቅም መስራት ከመቻል ባለፈ በከፍተኛ ደረጃ ጅግ ከፍ ባለ ደረጃ ኢኮኖሚያዊ ተጠቃሚነትን ማረጋገጡ አንድ ነገር ነው። ቅድም ተጠቅሷል፣ የአፍሪካ አጀንዳ 263 የምንለዋለ የዓለም በዓለም አቀፍ ደረጃ በተባበሩት መንግስታት ደረጃ ካየኑ ደግሞ ኤስዲጂ የምንለው ወይም ደግሞ የዘላቂ ልማት ግቦች ሳስቴናብል ዴቨሎመንት ጎልስ አለ። ሀይልን የማያሳካ ሀገር የሀይል አቅርቦቱን ያላረጋገጠ ሀገር አንዱንም አይነት ግብ ማሳካት አይችሉም። የከተማ ልማትን በለው፣ የግብርና መስፋፋትን በለው፣ ጤናን በለው፣ ትምህርትን በለው የምግብ ዋስትና ማረጋገጥን ብለው ቴክኖሎጂ መስፋፋትን ብለው ሀይልን ካላረጋገጠ አንድ ሀገር ምንም አይነት ማረጋገጥ አይችልም። የሚሊኒየም የልማት ግቦች የሚባሉት የተባበሩት መንግስታት ሪፖርት የሚያሳየው እነዚህን ግቦች ያሳኩ ሀገራት በተቻለ መጠን የሀይል አቅርቦታቸውን ያረጋገጡ ሀገራት ናቸው። ተመሳሳይ የተባበሩት መንግስታት ምንድን ነው የሚለው እነዚህን የኤስዲጂስ ወይም ደግሞ ዘላቂ ልማት ግቦች ሀገራት ማሳካት የሚችሉት ማሳካት የሚችሉት የሀይል አቅርቦታቸውን ማሳካት ሲችሉ ብቻ። ያ ካልሆነ ከተማው ሊስፋፋ አይችልም። መብራት አይኖርም፣ ጤና አይኖርም፣ ትምህርት አይኖርም፣ ኢንዱስትሪ አይኖርም፣ ግብርና ማዘመን አይኖርም። በእያንዳንዱ ቤት ውስጥ ነው የሚገባው። በጭስ ምክንያት የሚሞቱ እናቶቻችን ስንት ናቸው? በየገጠሩ ኤሌክትሪፊኬሽን ማለት ያን ነው፣ ወይም የኤሌክትሪክ መስፋፋት ማለት ያን ነው። የእያንዳንዱን ሰው ህይወት መቀየር መቻል ማለት ነው። ከዚሁ ጋር አብሮ የሚመጣው ከኢኮኖሚ ትሩፋቱ ባሻገር ይዞት የሚመጣ ነገር ደሞ አለ። የአየር ንብረት ለውጥን መቋቋም መከላከል የታላቁ ኢትዮጵያ አዳሴ ግድብ ንጹህ ኃይል ነው። ወደ 12 ሚሊዮን ቶን የሚሆን የካርበን ልቀትን ማስወገድ የሚችል ነው ማለት ነው። ይሄ ቀላል አይደለም። ከፍተኛ የሆነ ፋይዳ አለው። ሶስተኛው ጥቅሙ ይህን ነው። አራተኛው የስራ እድል ፈጠራ ነው። የስራ እድል ኢንዱስትሪዎች ሲስፋፉ፣ መሰረተ ልማት ሲስፋፋ፣ በርካታ ዜጎች ስራ እንዲያገኙ ያደርጋል። የታላቅ ኢትዮጵያ አዳሴ ግድብ ትሩፋት በቀጥታ ከሚያመነጨው ኤሌክትሪክ ባሻገር በሚያንቀሳቀሳቸው ኢንዱስትሪዎች፣ ብርሃን በሚያመጣባቸው ወይም በሚሰጣቸው ትምህርት ቤቶች፣ ጤና ተቋማት፣ ሆቴሎች በእነዚሁ የሚመነዘር በእነዚሁ የሚታይ ነው ማለት። ይሄም ደግሞ ምን ይዞ ይመጣል? ስራ ይዞ ይመጣል ማለት። ይሄ ሁሉ የትስስሩ ውጤት ነው፣ የትስስሩ ውጤት ነው። ምናልባት ግን እዚህ ጋር እንዲታይ የምንፈልገው ሌላ ጉዳይ ይሄ ትስስር ከፍ እንዳይል እንዳይጎለበት፣ ጠንክሮ ደግሞ ጎል ተወጥቶ ምናልባት እነዚህ ሀገራት ቢሰባሰቡ አንድ ግዙፍ ሌላ ኃይል ዓለም ላይ መፈጠር ይችላል ተብሎ ጠቅላይ ሚኒስትሩ ሲያወሩት ነበር በአንድ ወቅት ና ይሄ እንዳይሆን ብዙ ተግዳሮቶች አሉ። እነዚ ተግዳሮቶች ምንድን ናቸው? እንዴት ነው መታለፍ ያለባቸው? ምናልባት እዚህ ጋር አያይዘው እንዲያነሱልን ያው ኢትዮጵያ ነጻነቷን ካስከበረችበት አድዋ አንስቶ የልማት ጥያቄዎቿን እስከመለሰችበት የታላቁ ኢትዮጵያ ሕዳሴ ግድብ ጀምሮ ውስጣዊና ውጫዊ ጫናዎችን ስትሻገር ቆይታ ዛሬ እዚህ ላይ ደርሳለች ና አንዳንድ አሁን በአፍሪካ ቀንድ ቀጠናዊ ትስስርን ለማበላሸት እዛም እዚህም የሚፈጠሩ ጫናዎች አሉ ተግዳሮቶች አሉና ምናልባት ይህንንስ እንዴት ነው መሻገር የምንችለው የሚለውን አያይዘው ቢያነሱልን በጣም ጥሩ። የኢትዮጵያ ፈተና በአንድም በሌላ መልኩ ከዚህ ወንዝ ጋር የተገናኘ ነው፣ በተደጋጋሚ ብለነዋል። ለረጅም ጊዜ የኢትዮጵያ ፈተናዎች የነበሩት ሁለት የውሃ አካላት ናቸው፤ ቀይ ባሕር፣ ዓባይ። ሁለቱም ደግሞ የሚተሳሰሩ ናቸው። ዓባይ ወደ ቀይ ባሕር ይፈሳል። ሰዎች በጂኦግራፊ ወይም ደግሞ በተፈጥሯዊ ስሪቱ ውሃ ወደየት ይፈሳል በሚለው ሊያዩት ይችላሉ። አባ ፈቀደ የሚባሉ አንድ የደባርቅ ሊቅ እንዳሉት ግን ዓባይ የሚፈሰው ወደ ቀይ ባሕር ነው፣ ፖለቲካው የሚፈሰው ወደ ቀይ ባሕር ነው፣ ጂኦፖለቲካው የሚፈሰው ወደ ቀይ ባሕር ነው፣ ጂኦ ስትራቴጂው የሚፈሰው ወደ ቀይ ባሕር ነው። እነዚህን ሁለት የውሃ አካላት መቆጣጠር የሚፈልጉ አካላት ኢትዮጵያን በሁለት መነጸር ያዩዋታል። አንድም ለራሳቸው ጥቅም እንደ ስጋት፣ ሁለትም እንደ ተቀናቃኝ። እንደ ስጋት የሚያዩአት የራሳችን ጥቅም እንዳናረጋግጥ እንቅፋት ትሆንብናለች ከሚል የመነጨ ነው። ሁለተኛው ከዚሁ ጋር አብሮ የሚያያዘው ግን ኢትዮጵያ ጎልታ ልትወጣ የምትችለው በእነዚህ የውሃ አካላት ላይ በሚኖራት እንቅስቃሴ ነው ማለት ነው። ለረጅም ጊዜ በነበረ አሻጥር እና ተግዳሮት ምክንያት የኢትዮጵያ ብሔራዊ ደህንነት አደጋ ላይ የወደቀው። ሁሉንም የኢትዮጵያ ጦርነቶች ካሰብናቸው የውሃ ጦርነቶች ናቸው። አንድም የንግድ መስመር ለመቆጣጠር የተደረጉ ሁለትም፣ እኒህን የንግድ መስመር ለመቆጣጠር መሰረታዊ ነው ተብሎ የሚታሰበው የምግብ ዋስትናን ለማረጋገጥ፣ ለመጠጥነት የሚያገለግለው የአባይ ውሃ ትስስር ስላሉ በቀጠናው ማለት ነው። ስለዚህ ኢትዮጵያን በተለያዩ መንገዶች ከነዚህ የሁለት የውሃ አካላት ማራቅ ከፍ ያለ ስትራቴጂካዊ ግቡ ነው። ለተቀናቃኞቻችን መሳሪያ ሆኖ ቆይቷል ማለት ነው። አንደኛው ከቀጠናዊ እሳቤ በመነሳት እኔ የዚህ ቀጠና የበላይ ሆናለሁ መሆን አለብኝ የሚሉ አካላት ናቸው። ከቀጠናው የሚመነጩ ውሃ የሚጋሩን ውሃ የሚያጣጡን አካላት ማለት ነው። ሁለተኞቹ ደግሞ ከሩቅ የመጡ ይህንን ቀጠና በመቆጣጠር በተለይ ደግሞ አሁን ለምሳሌ ቀይ ባሕር አካባቢ ስታሰብ፣ 12 በመቶ የሚሆነው የዓለም ንግድ የሚተላለፈው በዚህ ቀጠና ነው። ሁለት ቾክ ፖይንትስ የምንላቸው በአብል መንደብና ሲ ሲዝ የሚገኙት በዚህ ቀጠና ነው። በዓመት እስከ 19ሺህ ኮንቴነር ጫኝ መርከቦች የሚተላለፉት በዚህ መስመር ነው። የዓለም ንግድና ኢኮኖሚን መረጋጋትን የሚወስን ቀጠና ነው ማለት ነው። ከዚህ አንጻር ኢትዮጵያ ከፍ ከፍ ማለቷ ራሷን መቻሏ ለሌላውም ቅድም በይቻላል መንፈስ ብዙ ነገር ማሳየቷ ችባቄላ አስተዳደራ ተቆረጠም አይነት ነገር እንዲሆን አድርጎታል ይሄን ግባቸውን ለማሳካት የተከተሉት ስትራቴጂ ሁለት ነው በዋናነት አንደኛው የኢትዮጵያን ተጋላጭነት በመጠቀም ኢትዮጵያን እርስ በርስ የተዳከመች በመዋጋት የውስጥ ባንዶች አሽኮሮችን በመጠቀም የውጭ ኃይሎች መሳሪያ እንዲሆኑ በማድረግ በከፍተኛ ደረጃ ኢትዮጵያ ትኩረቷ ከልማት ይልቅ ከጂኦ ስትራቴጂካዊ ግቦች ከጂኦ ፖለቲካዊ ግቦች ይልቅ የውስጥ ቁስል በማከክ ወይም በማስታመም የተወጠረች እንድትሆን አገር ማድረግ ነው። ይሄ ለረጅም ጊዜ የገባንባቸው የእርስ በርስ ጦርነቶች ማሳያዎች ናቸው። የኢትዮጵያን ሰላም ማወክ በውስጥ ከዚሁ ጋር አብሮ ተቀጥላ ሆኖ የሚመጣው ደግሞ በጎረቤት ሀገራት የውክልና ጦርነትን በማካሄድ ቀጠናውን በማተራመስ ሰላም እንዳይኖረው ማድረግ ነው። ይሄ ቀጠና ፈጣሪ እግዚአብሔር አብዝቶ የሰጠው ነው። ውሃው አለው መሬቷ አለው ወርቁ አለው። ለዘመናዊ ቴክኖሎጂ የሰው ሰራሽ አስተውሎት ለምንለው ግብዓት የሚሆን ነገር አለ፣ ብዙ ነገር አለ። ከተረጋጋ የሆነ ኃይል ኖ እንደሚወጣ ቀጠናው ከተባበረ ከፍ ያለ አቅም ይዞ እንደሚመጣ ይታወቃል። ስለዚህ በደፈረሰ ውሃ ውስጥ አሳ ማጥመድ እንችላለን፣ መደፍረሱ ይጠቅመናል ብሎ የሚያስቡ አካላት አሉ። ሱዳንም ማሰብ፣ ደቡብ ሱዳን ማሰብ፣ ሶማሊያ ማሰብ በቂ ነው ማን ከጀርባ አለ የሚለውን ማሰብ በቂ ነው። በዚህም ኢትዮጵያ የዛ ቅርቃር ውስጥ እንድትገባ ቀጠናው ተተረማምሶ እሷ በዚህ እየባተለች እንድትኖር የሚፈልጉ አካላት አሉ። አንደኛው ይሄን ነው ሰላም እንዳይኖራት መረጋጋት እንዳይኖራት፣ የውጭ አካላትና የውስጥ አሽከሮች በጋራ ሆነው የኢትዮጵያን ሰላምና መረጋጋት ማወክ ነው። ሰላምና መረጋጋት ካለ ልማት ይመጣል። አንጻራዊ ሰላም ካለ ልማት ይመጣል። ኢኮኖሚያዊ ትስስር ይመጣል። በመሰረተ ልማት ትስስር ይመጣል። ያንን የማኮላሸት አካሄድ መከተል ነው። አንደኛው ይህን ነው። ሁለተኛው የኢኮኖሚ ተጠቃሚነትን ለማረጋገጥ ብዙ አይነት አጋርነትን ሊጠይቅ ይችላል። ለምሳሌ ካፒታል ከውጭ ነው በብዛት የምናገኘው። ያ ካፒታል እንዳይመጣ ማድረግ ማንም ሀገር ከዓለም ባንክ ወይም ከአይ ኤም ኤፍ ሳይበደር ያደገ የለም። ወይም የሆነ አካል ሳያግዘው ያደገ የለም። በራሱ ተፍጨርጭሮ ይሞከራል እየሰፋ ተቋማቱ መመስረታቸውም የዚሁ ውጤት ነው፣ የትብብር ውጤት ነው። ያንን ተጠቃሚነት እንዳይኖራት የማድረግ እንቅስቃሴዎችን በከፍተኛ ደረጃ ነበሩ። በጦርነት ውስጥ መሆን ወይም ደግሞ ሰላምን ማጣት ለዚህኛው አሉታዊ አስተዋጽኦ ስለሚኖረው እንዴት አድርገን እንሰጣለን? በእንዲህ አይነት ሁኔታው ስላለ ሀገር የሚል አይነት አካሄድ ስለሚነሳ የተሳሰሩ ናቸው። በእነዚህ ምክንያት ኢትዮጵያ ወደኋላ እንድትቀር ተደርጎ ነበር። አሁን ምን እያደረግን ነው? ቅድም ኢኮኖሚ አያሻጥሩን በኢኮኖሚ በገንዘብ ድጋፍ እንዳናገኝ ብድር እንዳናገኝ የሚደረገውን ሰብረን በራሳችን መስራት በራሳችን ገንዘብ መሰብሰብ አቅም መፍጠር እንደቻል እናሳየ፣ እሱ ከፍ ያለ ነገር አሳይቶናል ማለት ነው። የአንድ ትምህርት ነው። ሁለተኛው ደግሞ ቀጠናዊ ትብብርን ማረጋገጥ ነው። ያን ቀጠናዊ ትብብር የምናረጋገጠው ቀጠናዊ ሰላምን ለማምጣት በተለይ ኢጋድን የመሰሉ ቀጠናዊ አደረጃጀቶችን በመጠቀም አፍሪካ ህብረትን በማጠናከር በተለይ ደግሞ እንዲሁ ቀጠናዊ መረጋጋትንም ከማምጣት አንጻር በሁለትዮሽ የምንሰራቸው ስራዎች ውጤት እንዲያመጡ ማድረግ ነው። ሶስተኛው ትልቁ ነገር ራስን በብዙ ነገር መቻል በሌላው ላይ አለመደገፍ ነው። በዚህ በቴክኖሎጂ ረድፍ እያደረግን ያለናቸው እንቅስቃሴዎች አንድ ምልክቶች ናቸው። ኢኮኖሚያችንን በራሱ ሁለተኛ ምልክት ነው። ራሳችንን ጠንካራ የሆነ ተቋማዊ ግንባታ ማሳለጥ በሁሉም ዘርፎች በሲቪል ሰርቪሱ ሊሆን ይችላል፣ በጸጥታው ሊሆን ይችላል። ወደ ዝርዝር አልገባም። ይሄንን ማረጋገጥ መቻል በራሱ አንደኛ ዲተረንስ ነው፣ አስቀድሞ ግጭት ይከላከላል። የውስጡንም የውጭንም ሁለተኛ አቅም በራሱ ስለሚፈጥር ኢትዮጵያን መገዳደር በራሱ ዋጋ እንደሚያስከፍል ጠላቶች፣ ተገዳዳሪዎች ቆም ብለው እንዲያስቡ ያስችላል ማለት ነው። ከዚሁ ጋር አብሮ የሚታየው አንዳንድ ተጋላጭነቶችን የውስጥ ተጋላጭነቶችን ማስወገድ ነው። ለዚህ ደግሞ በመንግስት የተያዘው ነገሮችን በሰላማዊ መንገድ ለመፍታት የሚደረገው ጥረት እንዳለ ሆኖ ትልቁ ተጋላጭነታችን የተበላሸ የፖለቲካ ባህላችን ነው። ያ የተበላሸ የፖለቲካ ባህል ከትርክትም ጋር የተገናኘ ስለሆነ እሱን እያስተካከሉ የጋራ የሆነች ኢትዮጵያን እውን ማድረግ በጥሩ መስመር ላይ ያለ ስለሆነ በዚህ የምንፈታው ነው ብዬ አስባለሁ። መልካም። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር አምባሳደር ዘሪሁን አበበ ስለ ጊዜዎት እናመሰግናለን። መልካም ቀን ይሁንልዎት። መልካም ቀን